በቀጣይነት ደግሞ ሰዓቱ ስፖርታዊ ጉዳዮችን የምንመለከትበት ነው። መረጃዎች ልታደርሰን ሀና ማርያም መስፍን ስቱዲዮ ትገኛለች። አና መልካም ቆይታ አመሰግናለሁ። ቤት አብራችሁን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። በ17 ዓመት በታች የእግር ኳስ የታዳጊዎች ሻምፒዮና ወደ ግማሽ ፍጻሜ የደረሱ ክለቦች ታውቋል። ትላንትና በሩ ፍጻሜው አራት ጨዋታዎች ሲደረጉም ያሸነፉት ቡድኖች ለነገው የግማሽ ፍጻሜ ጨዋታ በቅቷል። ትላንትና ከተደረጉ ጨዋታዎች በፊት ካንዶር በፊት በሌላኛው የወጣቶች ጨዋታ ለፍጻሜ ተገናኝቶ የነበሩት ስሪ ፖይንትና ቅዱስ ጊዮርጊስ ያደረጉት ጨዋታ ተጠባቂ ነበር። ኤምራ ግብር በመደኛው በመደበኛው የጨዋታ ጊዜ ሁለታቸው መጠናቀቁን ተከትሎ በተሰጠው የመለያ ምት ቅዱስ ጊዮርጊስ አምስት ለሶስት አሸንፎ ወደ ግማሽ ፍጻሜው መግባቱን አረጋግጧል። ሌላኛው በመለያ ምት የተጠናቀቀው ጨዋታ በመደበኛው የጨዋታ ጊዜ ባዶ ለባዶ ያጠናቀቁትን ሐዋሳ ቤን ከኢትዮ ኤሌክትሪክ ያገናኘው ሲሆን ሐዋሳ ቤ ስድስት ለአምስትን በማሸነፍ ሌላኛው ግማሽ ፍጻሜውን የተቀላቀለ ቡድን ሆኗል። ኢትዮጵያ ንግድ ባንክ ሀዋሳ ኤን አራት ለባዶ እንደዚሁም ወላይታ ዲቻ አዲስ አበባቤን ሁለት ለባዶ በመርታት ወደ ግማሽ ፍጻሜው መግባታቸውን አረጋግጧል። ነገ በሀዋሳ ሰው ሰራሽ ሜዳም የግማሽ ፍጻሜ ጨዋታዎቹ ሲከናወኑ፣ ሰባት ሰዓት ላይ ሀዋሳቢ ከኢትዮጵያ ንግድ ባንክ ዘጠኝ ሰዓት ላይ ደግሞ ቅዱስ ጊዮርጊስ ከወላይታ ዲቻ እንደሚጫወቱ የወጣው መርሃ ግብር ያመላክታል። የአዲስ አበባ ከተማ ዋንጫ ትላንት አንድ መርሃ ግብርን አስተናግዷል። ለ19ኛ ጊዜ ከሊግ ውድድሮች አስቀድሞ የሚካሄደው የአዲስ አበባ ከተማ ህዳሴ ዋንጫ ውድለት መካሄድ የጀመረ ሲሆን ስድስት ክለቦችንም ያሳትፋል። ትላንት ኢትዮጵያ ቡናን ከኢትዮጵያ ንግድ ባንክ ያገናኘው ጨዋታም በቡና የሶስት ለአንድ አሸናፊነት ተጠናቋል። ኢትዮጵያ ቡና በመጀመሪያው አጋማሽ በኤርሚያስ ሹም በዛና አማኑኤል አድማሱ ግቦች እየመራ ወደ መልበሻ ክፍል አምርቷል። ጨዋታው ከረፍት ሲመለስ ዲቫይን ዋቹ ኳ በፍጹም ቅጣት ምት ተጨማሪ ግብ ለቡና ሲያስገኝ ኢትዮጵያ ንግድ ባንክ በአዲስ ግዳይ አማካኝነት ብቸኛዋን ግብ አግኝቷል። ቀደም ብለው ራሳቸውን በሴካፋ ካጋሜ ዋንጫ ፈትሾ የመጡት ቡናማዎቹ የአዲስ አበባ ከተማ ዋንጫ ጨዋታቸውንም በድል ጀምሯል። በአዲስ አበባ ስቴዲየም እየተካሄደ የሚገኘው ውድድሩ ዛሬና ነገን እረፍት ካደረገ በኋላ በሁለቱም ምድቦች አንዳንድ ጨዋታዎች በመጪው ሐሙስ ይከናወናሉ።